አረፍጽ ያራዳ ይመችግ የምር እኛና አፈጣጥ ነው። ሽምግልን ነው የሀይሚን እና የብሩክ ኖርማን አይደል ላላለ መስራች ነት የኔዋ አፈጣጥኖት፣ እኛ የምንፈልገው እሱን ነው አፈጣጥኖት እንጂ አፈጣጥኖት እን እንደዛ አሽቃብተን በሜዳ ተበታተን እንቅር እንዴ እኔ አንዷ በ- በመዳንኩሽና ውስጥ አንዷ አሽቃባጭ እኔ ነኝ። አሉ ብዙ አሽቃባጮች እንዴ፣ ሳሩ ቅጠሉ አይደለ እንዴ? አሽቃባጩ የብሩኬና ይሄን ስለዚህ የማሽቀበጣችን ውጤት እንኳን አንድ ቀን ይታይበት አፈታት ነው። እዚህ አፈታት ነው። የዛሬውማ ውዶች በጣም የሆነ ደስ ይላል። ምክንያቱም የምንፈልገው ነገር ነው፣ ሁልጊዜ የምንመኘው ነገር ነው። ያው ፕራንክም ቢሆን ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናል የተከታታዮች እንደምን ቆያችሁልኝ? ሰላማችሁ ብዛበ ያላችሁበት። የዛሬው ልባችሁን የሚያሞቅ ነገር ወደ እናንተ ይዤ የመጣሁት ውዶቼ አሳቡን እንግዲህ ከወደዳችሁ ላይክ ሼር አድርጉ፣ አሳብ አስተያየታቸውንም በኮመንት አስቀምጡ። በእርግጥ ትወዱታላችሁ። ምክንያቱም ለቡርኬና ለሀይሚ ምንፈልገውም ምኞታችንም እቅዳችንም አንድነታቸውን እና ሰርጋቸውን ነው፣ በጉጉት እየጠበቅን ያለ ነው። ያው ዛሬ ግን እሙሽዬም አሉበት ሀብቴም አለበት። ጉድ እኮ እየሰራቸው ነው ፍጼ፣ ጉድ እየሰራቸው ነው። ዛሬማ ፕራንክ በመደደው ነው በመደደው ነው ትላላቸው። አንድ ሰው አይደለም ሁለት ሰው። እንግዲህ አሳቡ ምንድን ነው? ሽምግልና እንላክ ነው ለሀይሚ። ብሩኬና ሀይሚ ይጋቡልን ነው ይጋቡልን። ሽምግልና ቆይ፣ ሽምግልና የሚላክበትን ቦታ አታቅም? እንዲህ ፍጼ ለሀይሚዬ ነዋ ለጋሽዬ ለነዛ ለወርቅ አባቷ ይላካል ሽምግልና አሳቡ ፕራንክ ባይሆን የምር ቢሆን ያስብላል በእርግጥ በመሰረቱ ነገር ግን ፕራንክም ቢሆን ሙሽዬም ሀብቴም አልተስማሙበትም ምክንያቱም እነዚህ ልጆች ተነጋግረው አቅደውበት ወቅትና ሰዓት አለው እና ጊዜው ሲደርስ ያው ብሩኬ ማፈቅርሻል የኒ ዳይመንድ የኒ ሴቶች በላይ ብሎ ፍቅሩን ገልጦላት ምናምን በጣም ብዙ ነገሮች ተተደረገ በኋላ ነው ሽምግልና የሚላከው ሁለቱ ተስማምተዋል ወይስ አልተስማሙም? እንዴት ነው? ወደ ትዳር ለመግባት ዝግጁ ናቸው አይደሉም? ህልማቸው ሆን ሆኗል አልሆነም የሚለው ነገር ተጣርቶበት በስነ ስርዓት ክብሩን በጠበቀ ጊዜው ሲደርስ ሰዓቱ ሲደርስ ሽምግልና ይላካል ማለት ነው እና የሙሽዬም ሀሳብ ምንድን ነው? በዛ አጋጣሚ ሙሽዬ ያሉት እንግዲህ ብሩኬና ሀይሚ የነሱ ሀሳብ ከነሱ ሲመጣ ነው ሀሳቡን ያሉት ልክ ናቸው። ጨዋ እናት ማለት ነው። ምክንያቱም በአሁኑ በሰለጠነ ሰዓት ሙሽዬ ልጄ አሁን አግባልኝ ብለው አይገፉትም ማለት ያለ ፍላጎት ያለ ሰዓቱ። ሀይሚዬም እንደዛው፣ በቤተሰብ ፈቃድ የሚሆን የለም ወይንም በእኛ ፈቃድ የሚሆን የለም ማለት ነው። ሁሉም በጊዜና በሰዓቱ ነው የሚሆነው። ግን እንደ አሳብ ፍቅራቸውን ቢገላለጡ ደስ ይላል፣ ጥሩ ነው። የምሬ ነው ምላችሁ። ምክንያቱም አንደኛ ያብየ ልብ እረፍ ይላል፣ የእኛ ልብ እረፍ ይላል፣ የሆነ ነገር ከመጎተት እናቆማለን። ምናምን ብዙ ነገሮች ላይ ብዙ ነገሮች ይስተካከላሉ ብዬ አስብ ነበረ። ግን አልተስተካከሉም። ግን እኔ አንድ ነገር መናገር እፈልጋለሁ፣ በዛ አጋጣሚ ማለት ነው ሴቶችዬ ይሆን አሌለ አንድ ወንድ ልጅ የሆነ እንደሚያፈቅራችሁ ሆኖ አክት ያደርጋል፣ ሴትም በዛው ደረጃ አክት የምታደርጋለች። ነገር ግን እናንተ እርግጠኛ ሆናችሁ በዛ ህይወት ውስጥ መቀጠል የለባችሁም። የሆነ ቦታ ላይ ማጣራት አለባችሁ። ይሄ ነገር በምን አይነት ሁኔታ ነው የሚሄደው ምናምን ነገር፣ እንዴት ነው ነገሩ የሚለውን ማጥራት አለባችሁ። ለምን? እኔ አብዛኛውን ቦታ የምሰማው ነገር ነው አሁን ላይ ማለት ነው። ለምን ብትሉ ጊዜያችሁ ማቃጠል የለባችሁ ውዶቼ። ጊዜ ቀልድ አይደለም፣ የምሬን ነው የምላችሁ። ጊዜ እንደ ቀልድ አትዩት። የሆነ ካለፈ በኋላ ነው የሚቆጫችሁ። ተጠጠቱበት አላችሁ። በእርግጥ እናንተ እዛ ጋር እምነት ስላላችሁ ነው። እምነት ስላላችሁ ነው የኖራችሁትኝ። እምነትን መበላት ደግሞ ለጊዜው ለእናንተ ልትሰበሩ፣ ልትታመሙበት ምናምን ትችላላችሁ፣ ግን ደግሞ የበለጠ የምታገኙበት ነገር ነው። እና ቡሩኬና አሚዬ አሁን ደግሞ ቤስት ናቸው። በጣም የሚያምሩ አብረው የምናያቸው ሁልጊዜ ምርጥ የሚባሉ ካፕል ናቸው አይደለ? ሶ በመሀላቸው ግን እስከዛሬ ድረስ ያላሳወቁን ምንድን ነው፣ ልክ እንደ ፍቅረኛ ነው አክት የሚያደርጉት። እንደ ፍቅረኛ አክት ነው የሚያደርጉት። ይሄንን በጣም በጣም ደግሞ አንድ ነገር ልነግራችሁ የምፈልገው ነገር ቢኖር የሆኑ ልጆች ነበሩ፣ እክርውና እስማን ታውቃላቸዋል እነሱ ሰዎች ተለያዩ። በጣም የሚያስቀኑ ነበሩ፣ በጣም ከሚባለው በላይ የሚያስቀኑ። እኔ ቢጋቡ ራሱ ደስታዬ ነው፣ እግዚአብሔርን ነው የምላችሁ። በጣም ነው ደስ የሚሉት አብሮ ማለት ነው። ሰ እሱ የሆነ ኢንተርቪው ላይ ምን አለ? ለአራት አመት ነበረ እኔ እና እሷ የተኮናተር ነው፣ ያ ኮንትራት አልቋል አለ። አስቡት፣ ይቺ ልጅ በዚህ መሀል ውስጥ መቀራረብ አለ፣ ከመቀራረብ ፍቅር የሚመጣ ነገር ነው እኛ ሴቶች ነን፣ አፍቃሪዎች ነን። ሶ ምን ያክል እንደተሰበረች አሰብኩትኝና አዘንኩኝ። ግባሽ በጣም አዘንኩ በጣም። እመቤት ነው ምላሽ በጣም ነው ያዘንኩትኝ። እና አንዳንድ ጊዜ የሆነ ዋጋ መክፈል ያለብን ቦታ ላይ ዋጋ እንክፈል፣ ዋጋ የሌለብን ቦታ ላይ ዋጋ መክፈል የለብንም። ሶ አሁን እኔ ማለት የምፈልገው ነገር ምንድን ነው፣ ቡሩኬንና ሀይሜም ፍጼ እንዳልከው አፈጣጥኑት እና ወይንም ቀለበት ይሰሩልን ወይንም ፍቅራቸውን ይገላለጡልን ወይንም የሆነ ነገር ይደረግ። ተጋቡ አንላቸውም፣ ገና ናቸው። ግን የሆነ ነገር ይደረግልን። በቃ እንዲህ ምንድን ነው እኛ እኮ እንደዚህ የወሬ ጥማት እኮ ሊደፋን ነው። አፍንጫችንን እንዲህ ምንድን ነው በማነፍነፍ ጠዋት ማታ ጠዋት ማታ ምናምን የሆነ ስጋ እንዳየሽ ድመት። ምንድን ነው ተው እንጂ የሆነ ተጨባጭ ነገር ምናምን ነገር አስዙን። ተጨባጭ ነገር ይኑረን ባይ ነኝ። ዝም ብለን እንደዚህ ተንከራተን አንቀርባችሁ፣ አናሳዝናችሁም። እንዲ ፍስጤ ግን ጨዋታ ጨምሯል፣ ውዶቼ። እናፈጣጥ ነው እናፈጣጥ ነው እና ሽምግልና እንላካለን። ሙሽዬ እየደንግጠዋል፣ የምር እንዲ ከነሱ ፍላጎት፣ የነሱ ፍላጎት ነ ዋን ነው እሱ ሲል ነዋ። እሱ ሳይል ምናምን እንዴት ምናምን አሉ ሙሽ። እውነት ነው፣ እናቴ፣ እውነት ነው። እሱ ሲል ነው የሚሆነው እንግዲህ እነሱ ባሉት ነው። ሀብቴም እንዳለው ማለት ነው እንጂ ዝም ተብሎ ተምድር ተነስቶ እንደዚህ ተደርጎ የሚደረግ ነገር አይደለም። እኛም ባልነው የሚሆን አይደለም። ዋናው ባለቤት በወሰነው ነው የሚሆነው። የእውነት ቢሆን ብዬ ግን ደስ ብሎ የነበረ ያው የእውነት ተስፋ ነው ዝም ብሎ ተስፋ